ሰላም ጤና ይስጥልን የተከበራችሁን የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ድረሳችሁ እያልን የግንቦት 28 ቀን 2017 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስተዋውቃችኋለን። ባህር ዳር ላይ የተፈጠረ ክስተት አለ። የቤተ መንግስቱን ጄኔራሎች ያስደነገጠውና በብልጽግናው ሊቀመንበርም ዘንድ ድንጋጤ የፈጠረው የባህር ዳሩ ክስተት ምንድን ነው? መኮር ግቤ የታየችው ሄሊኮፕተር ወደ አዲስ አበባ የወሰደችው ምንድን ነው የሚሉትን ጥያቄዎች የሚመልስ ዝርዝር ዘገባ በዜናችን የምናስደምጣችው ቀዳሚ የግንባር መረጃ ነው። የአማራ ፋኖ በጎጃም ታላቅ ድል የተቀዳጀበትን ያውደ ግንባር መረጃ ለዝግጅት ክፍላችን ደርሶታል። ራዳማና አምበረ ሁዲት ላይ የነበረው ተጋድሎ ምን ይመስላል? የአምስተኛ ክፍለ ጦር አመራሮች ለአማራ አርሶ አደር ያስተላለፉት መልእክት በዜናችን ተካትቷል። ዝርዝሩን ከዜናችን ታገኙታላችሁ። ጎንደር ላይ የሆነው ምንድን ነው? ከአስር ወራት በፊት አይደፈሬ በነበረው ቀጠና የብልጽግናው ሰራዊት ገብቶ በንጹሐን ላይ የፈጸመውን የጦር ወንጀል አስመልክቶ የጣና ቴሌቪዥን ምንጮች ያጋሩት መረጃ አለ። እናት ላይ ደግሞ የመምህራን ስቃይ ከመቼውም ጊዜ በላይ ተባብሶ ቀጥሏል። በጣና ቴሌቪዥን የሰዓቱ ዜና የሚደመጥ መረጃ ነው። ትሰሙታላችሁ። የሚረዳኝ አጣውን እንጂ እኔ ስራ እኮ ጆን ኦፍ ኬኔዲ እና ቻርለስ ደጎል የሰሩትን ነበር እየሰራ ያለው ቴሉናል የብልጽግና ነው ሊቀመንበር አብይ አህመድ በንግግራቸው ላይ ከህዳሴ ግድብ ላይ ትኩረቴን አንስቼ ወደ ኮሪደር ልማት ያዞርኩት ያለኝን ራእይ ለሕዝቤ ለማሳየት ነው። የጦር መሳሪያ መግዛት ፈልገን የሚቸግረን ገንዘብ የለም። የጦር መሳሪያ ለመግዛት የሚያበድሩንና የሚለግሱን ወዳጆችን አፍርተናል ሲሉም ያክሉበት። ራሳቸውን ከአሜሪካው ፕሬዚዳንት ጆን ኦፍ ኬኔዲ ጋር ሲያወዳድሩ ትንሽም ቢሆን ማፈር ያልተሰማቸው የብልጽግናው ሊቀመንበር ትናንት ምሽት ከተላለፈው ንግግራቸው ላይ የተወሰኑ ሀሳቦችን በትንታኔ ተመልክተናቸዋል፣ ተሰሟቸዋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አካተን ያሰናዳነውን የጣና ቴሌቪዥን የቀን ዜናችንን ከዚህ ሰዓት ጀምሮ ወደ እናንተ ይቀርባል። በድጋሚ እስከ መጨረሻው አብራችን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። ታላቅ ህዝባዊ ውይይት ጣና ቴሌቪዥን የአማራ ህዝብ የህልውና ትግልና የመገናኛ ብዙሃን ሚና በሚል ርዕስ የህዝባዊ ውይይት መርሃ ግብር አዘጋጅቷል። ሁላችሁም ተጋብዛችኋል። የውይይት ቀን የፊታችን ቅዳሜ ጁን 7 2025 ሰዓት 1 ፒኤም ኢስት በኢትዮጵያ ከምሽቱ ሁለት ሰዓት ጀምሮ ውይይቱ ይካሄዳል። ውይይቱ በዙም የሚካሄድ ሲሆን የመግቢያ አይዲ 2648534835 ፓስኮድ 089972። ጣና ቴሌቪዥን ከሐቅ ጋር። በቅድሚያም ባህር ዳር መኮር ግቤ የተፈጠረው ምንድን ነው? የአማራ ህዝብ የሉና ትግል ወደ ላቀ ምዕራፍ መሸጋገሩን አመላካች ከሆኑት ምልክቶች መካከል አንዱ የሆነ ታላቅ ክስተት ባህር ዳር ላይ ተፈጥሯል። ባህር ዳር የሚገኘው የብልጽግናው ሰራዊት ምዕራብ እዝ ወታደራዊ ካምፕ ዛሬ ከማለዳው ጀምሮ ከፍተኛ ትርምስ ሲታይበት ማርፈዱን የሚናገሩት ምንጮቻችን ስሙ ያልታወቀ አንድ ከፍተኛ ማዕረግ ያለው የብልጽግና ወታደራዊ አዛዥ በፋኖ ተመቷል ብለዋል። ይህን አስመልክቶም የአየር ኃይል ሄሊኮፍተር መኮድ ግቢ በመግባት የወታደራዊ አዛዦችን ይዞ ወደ አዲስ አበባ መመለሱን ተናግረዋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ትናንት መኮር ተብሎ በሚጠራው የምራብዝ ካምፕ በቅርብ ርቀት ላይ ከብልጽግናው ሰራዊት ጋር ከፍተኛ ትንቅንቅ ሲያደርግ ውሎ ነበር። በከባድ መሳሪያ የታጀበው የትናንቱ ውጊያ አራት የብልጽግና ሰራዊት አባላት ከባድ ጉዳት ማስተናገዳቸውን የገለጹት ምንጮቻችን ከተጎዱት መካከል አንዱ ወታደራዊ አመራር መሆኑን አክለው ገልጸዋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሱፍ በበኩሉ ወገልሳ ቀጠና ነጭ ድንጋይ ተራራ ተብሎ በሚጠራው ቦታ ከፍተኛ ትንቅንቅ ሲያደርጉ መዋላቸውንና ድል መቀዳጀታቸው ለጣና ቴሌቪዥን በላከው የውጊያ ሪፖርት ዘገባው አስታውቋል። የትናንት ውጊያ ከመኮር ግቢ አንድ ኪሎ ሜትር ርቀት ላይ መሆኑን የገለጸው ፋኖ አብታሙ ለባህር ዳር ኢንተርናሽናል አውሮፕላን ማረፊያ ደግሞ 700 ሜትር ብቻ ርቀት እንዳለው ገልጿል። ዛሬ ከመኮር ግቢ የተነሳውና ወደ አዲስ አበባ የተጓዘው የወታደራዊ መኮንን ትናንት ከተመቶት ይሁን ወይም ቀደም ሲል ተመተው ሕክምና ሲደረግላቸው ከቆዩት መካከል ይሁን ማወቅ አልቻልንም። የብልጽግናው አገዛዝ በአማራ ሕዝብ ላይ የከፈተውን ዘረፈጂ ጦርነት እስከ ሰኔ 30 ለማጠናቀቅ ቀጠሮ ከያዘ ዛሬ 13ኛ ቀን ሆኖታል። በእነዚህ ቀናት የአማራ ፋኖ በርካታ ድሎችን የተጎናጸፈ ሲሆን በተለይም በፋኖ መሪዎች መካከል ያለው አለመግባባት ወደ ሰራዊቱ ሊተላለፍ ባለመቻሉ የቅንጅት ተጋድሎ በማድረግ ብልጽግናን ከፍተኛ ኪሳራ አድርሰውበታል። የትናንቱ የጎንደር ቀጠና የሁለቱ ድርጅቶች ታጋዮች በድል የታጀበው ውጊያም የፋኖ ድል አይቀሬነት ማረጋገጫ ምልክት መሆኑን አስተያየት ሰጪዎች ተናግረዋል። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ቆዩ። የአማራ ፋኖ በጎጃም የብልጽግናን ሰራዊት ከፍተኛ ኪሳራ ደረሰበት። የአማራ ፋኖ በጎጃም ራስ ቤተ ወደድ መንገሻቴ ከማ አምስተኛ ክፍለ ጦር እሁዴት በተባለ ልዩ ቦታ ላይ ከብልጽግናው ሰራዊት ጋር ያደረገውን ውጊያ በድል ማጠናቀቁን አስታወቀም። የብልጽግናው ሰራዊት አንበርና ላሊበላን እቆጣጠራለሁ ብሎ ጥቃት ለመክፈት እንቅስቃሴ ማድረጉን ተከትሎ የወርቅ አባይ ብርጌድ አባላት በትናንትና 2 በቀን 27/9 ወር 2017 ዓ.ም ባደረጉት ውጊያ ሙትና ቁስለኛ አድርገውታል። ውጊያው ከ7 ሰዓታት በላይ መቆየቱን ከክፍለ ጦሩ የደረሰን መረጃ ጨምሮ ገልጿል። የብርጌዱ አራቱም ሻለቃዎች በመናበብ ያደረጉት ውጊያ በብልጽግናው ሰራዊት ላይ ድል እንዲቀዳጁ ያስቻላቸው ሲሆን በውጊያውም የብሬና ፈሙዝ ቦምብ ከ100 በላይ ወታደራዊ ሻንጣ፣ አራት መቶ የክላሽ ጥይት፣ አራት ካዝና፣ በርካታ የዝናብ ልብሶችና አንድ የጠላት ምርኮኛ ኮፍ ክላሽ እንደያዘ ስለመማረካቸው የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። በተጨማሪም አርባ ሙትና ከአርባ በላይ ቁስለኛ በማድረግ የጠላትን ኃይል ማንኮታኮስ ችለናል ሲል የወርቅ አባይ ብርጌድ ሁለተኛ ሻለቃ አባል የሆነው ፋኖ አደራጀው ተናግሯል። በተጨማሪም በሁዲት ከተማ መሽጎ የነበረውን የብልጽግና ሰራዊት ከአምበር ከላሊበላና ና ከሁዲት ዙሪያ የነበረውን በሙሉ ከተማዋን አስለቀቀው እስከ ወሎ ሰፈር ተቆጣጥረውት እንደነበረ ፋኑ አደራጀው አክሎ ገልጿል። ይህ በእንዲህ እንዳለ ይኸው የራስ ቢትወደድ ወደድ መንገሻ አቶ ከማ አምስተኛ ክፍለ ጦር ገረመ ወንዳወክ ብርጌድ በብር አዳማ ከተማ ከህዝብ ጋር ውይይት አድርጓል። የብልጽግናው አገዛዝ ለባህዲን ባስተላለፈው ጥብቅ መመሪያ መሰረት የአርሶ አደር ጦር መሳሪያን ለመክፈፍ ዘመቻ ተጀምሯል። ይህን ዘመቻ አስመልክቶ የአማራ ህዝብ የሉና ትግል መሪ የሆነው የአማራ ፋኖ የግል ጦር መሳሪያ ያላቸው አርሶ አደሮችና የከተማ ነዋሪዎች ትጥቃቸውን እንዲጠብቁ እንጂ እንዳይለቁ አሳስቧል። አማራ ትጥቁ ነው ዋስትናው ሲሉ የገለጹት የአማራ ፋኖ በጎጃም አምስተኛ ክፍለ ጦር አመራሮች የጠላታችን ስኬት ትጥቃችንን ስናወርድ ነው። አማራ ትጥቁን ካወረደ በቀላሉ አንበርክከን እናስገብረዋለን። ነገር ግን ትጥቁን ለማስወረድ የተቀናጀ ዘመቻ ማድረግ ይኖርብናል ብሎ ጠላት ብልጽግና ዘመቻ ከፍቷል። በመሆኑም ሁሉም አማራ የግል መሳሪያውን አጥብቆ ሊጠብቅ ይገባል ብለዋል የብልጽግናው አገዛዝ በመላው አማራ ክልል መሳሪያ ለማስወረድ መመሪያ ማውረዱ ታውቋል። ወደ ተከታዩ መረጃችን አለፍን። የብልጽግና ሰራዊት ንጹሐንን ረሸነም። ከአስር ወራት በፊት የብልጽግናው ሰራዊት ለመግባት በማይዳፈርበትና አሁን ግን ሙሉ በሙሉ በተቆጣጠረው አንዳቤት ወረዳ ንጹሐንን መረሸኑን ምንጮቻችን ገለጹ። እንደ ጣና ቴሌቪዥን ምንጮች ከዚህ በፊት በዚህ ቀጠና የብልጽግና ሰራዊት በነፃነት አይንቀሳቀስም ነበር። ነገር ግን በተለይም ካለፉት ስድስት ወራት ወዲህ ወረዳው ሙሉ በሙሉ የባዴን መዋቅር ከተረከበ በኋላ በንጹሐን ላይ የሚደርሰው ግፍና መከራ ብዙ ነው ብለዋል። የአማራ ፋኖ አንድነት በጎንደር ቃል አቀባይ አርበኛ ዮሐንስ ንጉሱ የንጹሐንን እንጭፍጨፍ አስመልክቶ ሲገልጽ፣ በስቴና ባንዳ ቤት መካከል የምትገኘው ቀጭን ሜዳ ከተማ ላይ ከምሽቱ 12 ሰዓት በቀጠናው የሚገኙ ወረዳዎችን የስልክ አገልግሎት በማቋረጥ ማስሬ የተባለን ግለሰብ አስፓልት ላይ ረሽነው በፓትሮል ወደ መካነ ኢየሱስ ከተማ ገብተዋል ሲል አስታውቋል። ይህ በእንዲህ እንዳለ በዚሁ ጎንደር ቀጠና የአርሶ አደር ጦር መሳሪያን ለማስወረድ ዘመቻ የከፈተው የባዴን አስተዳደር በርካታ አድማ ብተናና ሚልሻ ለዚህ ዓላማ ማሰማራቱ ታውቋል። የጣና ቴሌቪዥን ምንጮች እንዳስታወቁት ሁሉም አርሶ አደር መሳሪያውን እንዲያወርድ በክልሉ መንግስት የወረደ መመሪያ አለ። ይህ ትዕዛዝ ከማዕከላዊ የብልጽግና አገዛዝ የወረደ መሆኑን የሚናገሩት ምንጮቻችን ህወሓት አማራን ዝም አሰኝቶ ተረጋግቶ 27 ዓመት የተቀመጠው መሳሪያ በመቀማቱ ነበር በሰሜኑ ጦርነት ምክንያት አማራው እንዲታጠቅ ማድረጋችን ትልቅ ስህተት ነው። ጽንፈኛው እርስ በርሱ መግባባት ባልቻለበት በዚህ ምቹ ሰዓት ቀበሌዎች ድረስ ወርደን አርሶ አደሩንም የከተማውን ነዋሪም ትጥቅ ማስፈታት አለብን ተብሎ ነው መመሪያው የወረደልን ሲሉ ምንጮቻችን ተናግረዋል። በዚህ መመሪያ መሰረትም ያለፉትን አራት ወራት ጀምሮ ለዚህ ተልኮ ስምሬት መውሰዳቸውን የሚናገሩት ምንጫችን በተለየ መልኩ በቀጣዮቹ ሁለት ወራት ይህንን ተልኮ ማጠናቀቅ አለብን ተብሎ ዘመቻ ተጀምረዋል። አማራው ደግሞ ትጥቁን አስረከበ ማለት እጁን ታስሮ ተገረፈ ማለት ነው። ስለዚህ የአማራ ፋኖ መሪዎች የጎንዮሽ ትግላቸውን ትተው በህዝቡ ላይ የመጣውን መከራ ታሳቢ ያደረገ ትግል ማድረግ አለባቸው ሲሉ ምክረ ሀሳባቸውን ሰጥተዋል። በሌላ ዜና የባዲን አድማ ብተናና ሚሊሻ አባላት በንጹሐን ላይ ከፍተኛ እንግልትና ግፍ መፈጸማቸውን ቀጥለዋል። በእብናት ወረዳ ነዋሪ የሆኑትን አምሳሉ ታከለ የተባሉትን የመምህራን ሱፐርቫይዘር እብናት ከተማ ቀበሌ 02 በተባለ ቦታ ካምፕ እንሄድና የምንነጋገረው አለ ሲሏቸው ፍቃደኛ ባለመሆናቸው መደብደባቸው ምንጮቻችን በማስረጃ አስደግፈው ተናግረዋል። የወረዳው ዋና አስተዳዳሪ አቶ ቻላቸው መሳፍንትና የብናት ከተማ ከንቲባ አቶ ታርቆ አሰፋ ባስተላለፉት ትዕዛዝ ወንጀሉ መፈጸሙን የተናገሩት ምንጮቻችን መምህር አምሳሉ ከፍተኛ አካላዊ ጉዳት ደርሶባቸዋል ብለዋል። እንደዚህ አይነት ወንጀሎች በሁሉም ቀበሌዎችና ወረዳዎች እየተፈጸሙ መሆኑን ከተለያዩ ቦታዎች የሚደርሱን የሕዝብ ጥቆማዎች ያመላክታሉ። በቅርቡ ሰሜን ወሎ ላይ አንድን አስተማሪ በግፍ የረሸነው የክልሉ አድማ ብተና መምህሩን የገደልኩት ፋኖ መስሎኝ ነው ብሎ በብሪት ምላሽ መስጠቱን መዘገባችን ይታወሳል። በመጨረሻም የፈለግነው መሳሪያ የመግዛት አቅም አለን አብይ የብልጽግናው ሊቀመንበር አብይ አህመድ ትናንት ራሳቸው በሚያዟቸው ሚዲያዎች ሰፋ ያለ ጊዜ የወሰደ ቃለ ምልልስ አድርገው ነበር። በቃለ ምልልሳቸውም እኔ የምሠራውን ህዝቡ ስላልተረዳ ነው የሚተቸኝ እንጂ ከእኔ በፊት ጆን ኤፍ ኬኔዲ እና ጄኔራል ዳጎል ከሰሩት ጋር ተመሳሳይ የሆነ የስኬት ጉዞ ነው የጀመርኩት። ልክ እንደ እኔ እነሱም ትችት ይቀርብባቸው ነበር፣ ነገር ግን ለትችት ጆሮቸውን ባለመስጠታቸው እቅዳቸውን አሳክተዋል። እኔም ተናግሬ ያልፈጸምኩት ጀምሬ ያልጨረስኩት የለም ሲሉ ተሰምተዋል። ከዚህ የብልጽግናው ሊቀመንበር ቃለ ምልልስ ላይ በምሳሌነት የቀረቡት ጆን ኤፍ ኬነዲ ኬኔዲ የጠፈር ምርምርን ጄኔራል ዳጎል ደግሞ የባቡር ትራንስፖርትን እንጂ ፓርክና ሆቴል አልገነቡም ነበር። ሁለቱም የተጠቀሱት የአሜሪካና የፈረንሳይ መሪዎች በአገራቸው የነበረውን ጦርነት አስቁመው ህዝብን ወደ ሰላም መለሱ እንጂ አንጻራዊ ሰላም የነበራትን አገራቸውን ፍጹም የቀውስ ቀጠና አላደረጉም ሲሉ ከብልጽግናው ሊቀመንበር ቃለ ምልልስ በኋላ አስተያየት የሰጡ ተንታኞች ገልጸዋል። ሌላው በጠቅላይ ሚኒስትሩ የቀረበው ሀሳብ የጦርነት ፖሊሲያቸውን እስከ ሞት ድረስ እንደሚታመኑለት ያረጋገጠ ንግግራቸው ነው። የብልጽግናው ሊቀመንበር ለጦርነት ያላቸውን ታማኝነት በገለጹበት ንግግራቸው ወደ ስልጣን ስንመጣ ኢትዮጵያ የጦር መሳሪያ ለመግዛት ተቸግራ ነበር፣ ዛሬ ግን የፈለግነው መሳሪያ ለመግዛት የሚከለክለን የለም። ፍላጎቱ አለን፣ ገንዘቡ አለን ገንዘብ ቢቸግረን ደግሞ የሚደግፉን ወዳጆችን አፈርተናል ሲሉ ጦርነት ጠማቂና ጦር ሰባቂ ወዳጅ ማፍራታቸውን በኩራት ተናግረዋል። ሆኖም አንድም ቦታ ላይ ግብርናውን ስለማዘመን፣ ስለማዳበሪያ ፋብሪካ ግንባታ፣ ስለእርሻ መሳሪያዎች እድገት ከየትኛውም አጋር ጋር ውይይት ማድረጋቸውን አልተናገሩም። ከዚህ በተጨማሪ አርሶ አደሩ በተደጋጋሚ ጊዜ እየታነቀ ወደ ጦር ሜዳ የሚሄድበትን የስርዓቱን ጦረኝነትም ለማስቆም ፍላጎት አላሳዩም። ከዚህ ይልቅ በየትኛውም ሁኔታ ኢትዮጵያን ለማስከበር ዝግጅዎች ነን በማለት በአገር ሉዓላዊነት ስም ከጎረቤት ሀገራት ጋር ወደ ጦርነት የመግባት ፍላጎታቸውን ገልጸዋል። አገርን አሻጋሪ በሆኑ ፕሮጀክቶች ላይ ጊዜ ማጥፋት እንደማይፈልጉ በገለጹበት ሌላው የንግግራቸው ክፍል ደግሞ ህዳሴን እንዳመጣው በየቀኑ ከፕሮጀክት ማናጀሩ ጋር እየደወልኩ ከታተለው ነበር፣ ዛሬ ግን እሱን ትቼ ወደ ኮሪደር ልማትና ሌሎች ፕሮጀክቶች ፊቴና ዙሪ ያለው እነዚህም ፕሮጀክቶች በየቀኑ በአካል እየተገኘው ነው የመከታተላቸው ብለዋል። ጆን ኦፍ ኬኔዲ ከቤተ መንግስቱ እስከ ናሳ እያሽከረከረ ፕሮጀክቱን ይከታተለው እንደነበረው ሁሉ እኔም እንጦጦን ጫካ ፕሮጀክትን፣ ወዳጅነት አደባባይንና ኮሪደር ልማት ስራዎቻችንን በአካል እየተገኘውን የተከታተልኳቸው በማለት ጊዜያቸውን ምን ላይ ሲያጠፉ እንደሚውሉ በኩራት ተናግረዋል። ቃለ ምልልስ ለማለት ከሚያስቸግር ንግግራቸው በኋላ በርካታ አስተያየቶች በተለያየ መንገድ ተሰጥተዋል። ለጣና ቴሌቪዥን አስተያየታቸውን ከሰጡ የፖለቲካ ተንታኞች መካከል በተደጋጋሚ እንደሚባለው የሰውየው አእምሮ፣ መፈተሽ ይኖርበታል የሚሉት ይገኙበታል። ተንታኙ ሲቀጥሉም ኢትዮጵያ ብቻ ሳትሆን ሰውየውም የመቀየር ተስፋ እንደሌላቸው ያረጋገጥኩበት ቃለ ምልልስ ነው። በአገሬ ለመጀመሪያ ጊዜ ተስፋ የቆረጥኩበት እለትም ነው ሲሉም ሀሳባቸውን አጽንተዋል። ቀድሞ ተዘጋጅቶ ከሰጧቸው ጥያቄዎች መካከል ሊጠየቁ የሚፈልጓቸውን ብቻ መርጠው ይጠየቁትና በጠቅላይ ሚኒስትር ጽህፈት ቤት ኤዲቲንጉ ተሰርቶ በሁሉም ሚዲያ እንዲተላለፍ የተደረገ ቃለ ምልልስ ነበር። ስልጣን በያዙ ማግስት እንኳን የእሳቸው መግለጫ ይቀርና የፓርቲያቸውም ስራ አስፈጻሚ ስብሰባ በቀጥታ የቴሌቪዥን ስርጭት እንደሚተላለፍ ቃል ገብተው የነበሩት የብልጽግናው ሊቀመንበር ወራዊ ጋዜጣዊ መግለጫንም አስቆመውታል። ወራዊ ጋዜጣዊ መግለጫ በመለስ ጊዜ አንድም ቀን ሳይዛነፍ ሲካሄድ የነበረ ሲሆን በአቶ ኃይለማርያም ጊዜ ደግሞ ከአንዳንድ ጊዜ መስተጓጎል በስተቀር የመንግስታቸውን የወር አፈጻጸም በሚዲያ ማቅረብ ግዴታቸው እንደሆነ ስለሚያውቁ ዘወትር ያካሄዱ ነበር። የብልጽግናው ሊቀመንበር ግን ከጋዜጠኞች ጋር ፊት ለፊት የተገናኙት ከሰባት ዓመት በፊት ሰኔ ላይ እንደነበር ይታወቃል። ከዚያን ዕለት በኋላ አንድም ቀን ጋዜጣዊ መግለጫ ሰጥተው አያውቁም። ከጋዜጣዊ መግለጫ ይልቅ እንደ ትናንቱ አይነት የተጠናና በራሳቸው መስሪያ ቤት ተሰናድቶ ወደ ሚዲያዎች የሚሰራጭ ቃለ ምልልስ ነው የሚሰጡት። ክቡራትና ክቡራን፣ የጣና ቴሌቪዥን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች የተከታተላችኋቸውን ይመስሉ ነበር።